ሌሎች አንቺ ምንም ሳላረግ ሄደሽ ደግሞ እዚያ ጋር። እሺ አሁን እኔ እዚ ጋር የሚከራከሮ ለብሩኬ ብቻ ነው። አንቺን አናቁም። አንቺ እኮ ሌላ ቦታ ሄደሽ ስለ አንቺ ቢወራ እኔ ለአንቺ ነው የሚከራከሮ። አንቺ እንዴት ሄደሽ ብሩኬ ስትመጪ ጊዜ

ምን አረኩ? በዚህ ልክ እኔን እዛ ሄዳሽ የምትጣል ምን አረኩ? የምትሳደብ? አረ ነክተሻል፣ እውነት ነክተሻል። ገና ገና ይሰድብሻለ፣ አሳይሻለ። ያልኩሽ ሰውዬ ላይ ከመጣ አልወድም። ለዛ ነው ማለት ነው። እዚ ጋ እኔ የሚከራከሩ ለቡሩኬ ነው። አንቺ ሌላ ቤት ሄዳሽ ለምንድን እኔን ያሳደብሽ? ምን አድርጌ ነው?

አይደለም እኛ እንደዚህ ስንበባል ሬር ያደርጋል ያለሽ ርኩሶቹ ማለት ነው። ግን እኛ ስንቀላለን ማለት ነው፣ የፕራንክ ስንደራረግ እኔ አውቃለሁ። እኔ ከእናንተ በተለላ ራሱ ለመግባት አይደለም፣ እዚህ ለመምጣት ራሱ በጉጉት እየሞትኩኝ ነው